ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ አርብ ሁሌም ዘወትር፣ እናንተም በተመቻችሁ ሰዓት እያስተማር ይገኛል። ሰላም፣ ዲዚ ቻናል ቤተሰቦቻችን፣ በዛሬው ትምህርታችን ደግሞ የማሳያችሁ የእንግሊዝኛ ፊደላትን ሾርት ቫውል ሳውንድ እንዴት ተደርገው እንደሚነበቡ ነው። በባለፈው ክላሳችን እንግዲህ እንዳያችሁት ሎንግ ባውል ሳውንድ እና ሾርት ባውል ሳውንድ ብለን በሁለት መንገድ ከፍለናቸዋል። አናባቢዎችን ወይም አምስቱን አናባቢዎችን ሎንግ ባውል ሳውንድ እና ሾርት ባውል ሳውንድ ብለን አይተናቸዋል። ከእነዚህ ውስጥ ሾርት ባውል ሳውንዶች በእነዚህኞች ያሳያቸዋለሁ። ሎንግ ባውል ሳውንድ በክፍል አንድ እና በክፍል ሁለት በደንብ ይህን ቪዲዮ እስከ መጨረሻው ተከታተሉ። እንዴት አድርገን ማንበብ እንዳለብን ከነምሳሌያቸው እያንዳንዱን አንድ ባንድ ማሳያችሁ ይሆናል። ዩቲዩብ ቻናል አዲስ ይሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱ እያልኩኝ፣ እንዲሁም ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባስቀመጥነው ስልካችን እየደወላችሁ መማር ትችላላችሁ። እናንተን በተመቻችሁ በየትኛውን ሰዓት እያስተማርን እንገኛለን። በባለፈው ክላስ እንግዲህ እንደምታስታውሱት በሁለት መንገድ ከፍለን እንደምናያቸው ነገር ያቸዋለሁ። እነሱም ባውል ሳውንዶቹ አምስት ሲሆኑ ኤ፣ ኢ፣ አይ፣ ኦ፣ ዩ ናቸው። እነዚህን በሎንግ ባውል ሳውንድ ስናነባቸው ኤ እንደ ኤ፣ ኢን እንደ ኢ፣ አይን እንደ አይ፣ ኦን እንደ ኦ፣ ዩን እንደ ኡ ወይም እንደ ዩ እንደምናነበው አሳይቻችኋለሁ። እንዲሁም ደግሞ በሾርት ባውል ሳውንድ ስናያቸው ሾርት ባውል ሳውንድ ሲሆኑ ደግሞ ኤ ማን ትሆናለች? አ ተብላም የምትነበብበት ጊዜ አለ። ኢን ደግሞ እንደ ኤ የምናነብበት ሰዓት አለ። አይን እንደ ኢ የምናነብበት ሰዓት አለ። ኦን እንደ ኦ ሎንግ ሲሆንም ሾርት ሲሆንም ኦ ተመሳሳይ ነው። ዩን እንደ የምናነብበት ሰዓት አለ። ስለዚህ በመጀመሪያው ቪዲዮችን ላይ ከእነ ምሳሌዎች አንድ ባንድ አይተናል። ከእነ ምሳሌዎቹ እንግ እንደምታስታውሱት ከቢ ጀምረን ከቢ ጀምረን እስከ ዜድ ድረስ አንድ ባንድ ሁሎችንም በደንብ አድርገን ሰርተናቸዋል። እናንተ የመጀመሪያውን ትምህርት ክፍል አንድ እና ክፍል ሁለት ያየነውን በደንብ አድርጋችሁ ማየት ትችላላችሁ። ዛሬ በሾርት ባውል ሳውንድ እንዴት ነው እንደሚነበቡ ደግሞ እናያለን። እንግዲህ ኤ እንደ አ፣ ኢን እንደ ኤ፣ አይን እንደ ኢ፣ ኦን እንደ ኦ፣ ዩን እንደ አ እናያለን ብያችኋለሁ። ሶ እንዴት አድርገን እናነባችኋለን እንዲህ ከሆኑ? እንዴት አድርገን እናነባለን? ምሳሌዎቹንስ እንዴት ነው የምናያቸው? ያችሁ በክፍል 3 አንድ ባንድ ይችላችሁ ማጥቻለሁ። ይህን ቪዲዮ እስከመጨረሻው ተከታተሉ፣ ላይክ ሰብስክራይብ አድርጉ። ቢን ብ ብ ብለን እናነባለን። ብ ሲን ደግሞ ስ ወይም ክ በሁለት መንገድ እናነባታለን። ዲን ድ ድ። ኤፍን ፍ ፍ እንግዲህ ቢን ብ ሲን ስ ወይም ክ ዲን ድ ብለን እናነባለን። ኤፍን ፍ ብለን እናነባለን ብያችኋለሁ። አሁን ከ አጋራ ይሄው። ኤን አ ብለን ነው የምናነብ። ማስተዋል ያለባችሁ ኤን ኤ ብለን አናነብ አ ብለን ነው የምናነባት። ይቺ ብ ከሆነች ይች አ ከሆነች ባንድ ላይ ምን ይሆናል? ብአ ባንድ ላይ ባ ባ። አያችሁት? ብአ ባ። ይችን ነው እንደ ክ ነው የምናነባት ይቅርታ። ክአ ካ ካ። ድአ ዳ ዳ። ፍአ ፋ ፋ። ባ፣ ካ፣ ዳ ፋ ብለን እናነባቸዋለን። እስኪ ምሳሌዎችን እናያቸው። ብ አ ምን ነው? ባ ባ ባ ግ ግ ባግ ባግ አቹት ባግ ሲ ኤ ወይም ክ አን ካ ብለን እናነባለን። ካ ካ ት ት ካት ካት ድመት ካት ድመት። መቼም እቺን ሁላችሁ ታውቃላችሁ። ድአ ድአ ዳ ዳ ዳ ር ክ ዳርክ ዳርክ የችሁት በን ላይ ዳርክ ዳርክ ፍአ ፋ ት ት ፋ ት ፋት ፋት ባግ ካት ዳርክ ፋት እንግዲህ እንዲያደርጋችሁ መለማመድ ባግ፣ ቦርሳ፣ ካት ድመት፣ ዳርክ ጨለማ፣ ፋት ወፍራም ይሆናል። ትርጉማቸው የአማርኛ ትርጉማቸው እናንተ እየደጋገማችሁ ማንበብ። አሁን አብ በሚለው ነው ያነበብን። ኤ እንደ አስት ነበብ ባ፣ ካ፣ ዳ፣ ፋ በሚሉት ነው ያነበብን። ሁለተኛ ይህ እንደ ኤት እንደበባለች። ስለዚህ ኤ ስቶን ደግሞ ምን ብለን እናነባለን? ብኤ ቤ፣ ብኤ ቤ፣ ስኤ ሴ፣ ድኤ ዴ፣ ፍኤ ፌ። አያችሁ ቤ፣ ሴ፣ ዴ፣ ፌ ስንል ሁሉም ኤ፣ ኤ፣ ኤ የሚል ድምጽ ይሰማናል። ከዚህ ላይ ደግሞ ባ፣ ካ፣ ዳ፣ ፋ ስንል አ አ የሚል ድምፅ ሁሉም ይሰጠናል። እነኛዎች ደግሞ ምን ይሰጡናል? ኤ የሚል ድምፅ እንዲሰጡ በሁለት አይነት መንገድ ይነበባል። ያለሆች ለዚህ ነው እንግሊዝኛ አምስቷናያ መጀመሪያው ሎንግ ባውል ሳውንድ ነበረ አይተነዋል። አሁን ደግሞ ሾርት ባውል ሳውንድ ነው እያየን ያለን። አሁን ቤ ሴ እንደዚህ ከሆነ እስኪ ምሳሌዎችን ያቸው ድ ኤ ቤ ድ ድ ቤድ ቤድ። ስኤ ሴ ን ት ሴንት ሴንት ሴንት። እነዚህን ሌሎች አናባቢዎች ምን ተብለው እንደሚነበቡ ከዚህ ነው ከበፊት ቪዲዮ አሳይቻችኋለሁ። ብን እንደ ብ ሲን እንደስ ወይም ክ ዲን ድ ፍን ፍ ጂን ጅ ወይም ግ ጀን ጅ ኬን ክ ኤልን ል ኤምን ም ኤንን ን ፒን ፕ ኪዩን ክ አረን ረ ኤስን ስ ቲን ት ቪን ቭ ውን ው ኤክስን ክስ ዋይን ይ ዜድን ዝ ብለን እንደምናነባቸው ከበፊት አስተምሪያቸዋለሁ ከዚህ ላይ አሁን ስናነብ ለምን እንደዚህ ያነበብናቸው እንዳትሉ ብዬ ነው። ስ ኤ ሴ ይችን ን ብለን እንደምናነብ ያሳየዋችሁ ነው። ይችን ት ሴ ንት ሴንት ሴንት፣ ቤድ ሴንት፣ ቤድ ሴንት። እሺ፣ ዴ ድኤ በአንድ ላይ ዴ ስ ክ ክ ዴስክ ዴስክ ዴስክ። እንግዲህ ለጀማሪዎች ይሆናል ብዬ ነው እንዲያርግ የማስነብባቸው ዴስክ። ይቺ ደግሞ ፍኤፌተትዩ ባንድ ላይ ታ ይሆናል። ስ ፌተስ ፌተስ ፌተስ። ታያችሁት፣ ቤድ ሴንት ዴስክ ፌተስ። ቤድ ማለት አልጋ፣ ሴንት ሳንቲም ዴስክ ዴስክ ነው ራሱ ፌቴስ ደግሞ ሽል ወይም ማፀን ማለት ነው። ሽል እሺ። አሁን ማንናየን ኢን አይን ደግሞ እንያት አይ ብ አይ እንደ ኢ ስትሆን ኢ ብኢ ቢ ቢ ስ ኢ ሲ ሲ ድ ኢ ዲ ዲ ፍ ኢ ፊ ፊ ያችኋት፣ ፊ ቢ ሲ ዲ ፊ። ይህ ፋይ ነው ብዬ ጠፍ ያሉ አማርኛው ስተት ነው። ፊ ብላችሁ አንብቡት። ፊ አሁን፣ ብኢ ቢ፣ ት ት፣ ቢት፣ ቢት፣ ቢት። ሲ ኢ፣ ስ ኢ፣ ሲ ቲ፣ ኢ፣ ሲቲ፣ ሲቲ አሁን ዋይን መጨረሻ ላይ ስትሆን አናባቢ የምትሆንበት ጊዜ አለ። እንደ አይ እና እንደ ኢ አናባቢ ትሆናለች። አሁን እዚህ ላይ አናባቢና ሲቲ ሲቲ ብለን ነው የምናነባት፣ አናባቢ ነው የምትሆነው። ድ ኢ ዲ ዲናር ዲናር እንግሊዘኛ ላይ ሁለት ተመሳሳይ ፊደላት ሲመጡ ተከታታይ አንዷ ዋናት ምትነበብ እዚህ ላይ ኤን ን ብለን ነው የምናነበቃ። ዲናር ዲናር እንጂ ሁለቱን አናነብም። እዚ ጋር ደግሞ ፍ ፊ ይሆናል። ል ም ፊልም ፊልም ፊልም ፊልም። ቢት፣ ሲቲ፣ ዲናር፣ ፊልም ፊልም። ቢት ማለት አላባሽ ነው፣ የልብስ አላባሽ ሲቲ ማለት ከተማ። ዲነር ማለት ራት፣ ዲነር እራት። ፊልም ማለት ያው ፊልም ነው የምናየው ፊልም። ስለዚህ እናንተ እንዲያደርጋችሁ ተለማመዷችሁ። ቀጣይ ብ ኦ፣ ኦ እንደ ኦ ስለሆነ ብኦ ቦ። ስ ኦ፣ ኮ ይቅርታ፣ ይቺ ክናት፣ ክ ኦ፣ ኮ። ድ ኦ፣ ዶ ሲኦ ፎ ብለን እናነባለን። ቦ፣ ኮ፣ ዶ፣ ፎ። ስለዚህ ቦ ካለንችን ክስ ቦክስ፣ ቦክስ፣ ቦክስ ክስ ስለሆነች ኤክስ የምናነባት ክስ ስለሆነች ቦክስ እንላለን። ሲኦ ምን ይሆናል? ኮ፣ ኮ፣ ፒ፣ ኮፒ፣ ኮፒ። ዋይ አናባቢ ትሆናለች እያችኋለሁ ኮፒ መጨረሻ ላይ ስትመጣ አናባቢ ናት። ኮፒ። ዲኦ ዶ ግ ግ ዶግ ዶግ ዶግ። ስኦ ፎ ግ ፎግ ፎግ ፎግ። እሺ ቦክስ ማለት ሳጥን፣ ኮፒ ቅጅ ወይም ማባዛት ማለት ነው። ዶግ ማለት ውሻ ፎግ ማለት ጉም ይሆናል ቦክስ ኮፒ ዶግ ፎግ እናንተ እየደጋገማችሁ በሏቸው እንድትለምዱ ቢ አሁን ቢን እንደ ብ እናነባለን ይሁን ደግሞ እንደማናነባለን እንደ አ አ አረ ምንላታለቻ አ አ ሳይሆን አ ነው እሺ አ ብ አ በ ይሆናል ብ አ በ እዚላይ ደሞ ክአ ካ ድአ ዳ ስ አ ባ ካ ዳ ፋ ባ ካ ዳ ሳ ለዚ ብአ በ ስ በስ በስ በስ ክአ አ ካ ት ካት ካት ካት።

መዋጮ የሆነ ገንዘብ የምናዋጣው መዋጮ ይሆናል። ስለዚህ እናንተ ይህን እየደጋገማችሁ በሎንግባቸው ለዛሬ ይዤላችሁ የመጣሁት እንግዲህ በሾርት ባውል ሳውንድ እንዴት ተደርገው መነበብ እንዳለባቸው ነው። በሎንግ ባውል ሳውንድ ከዚህ በፊት ያስተማርኳችሁን በደንብ አርጋችሁ ታይታላችሁ ብዬ አስባለሁ። ዛሬ ሾርት ባውል ሳውንዶችን በደንብ አርጌ አሳይቻችኋለሁኝ። ይህ ክፍል አንድ ነው። ቀጣይ ክፍል ሁለትን በደንብ አድርጌ እንደገን ቀሪዎቹን እንግዲህ ዛሬ እስከ ኤፍ ድረስ ያሉትን እናያሳያችሁ። ቀጣይ ደግሞ ያሉትን በክፍል አራት ይጀላችሁ መጣ ይሆናል። እስከዚያው ድረስ ሰላም ሁኑ፣ ሰላም ቆዩ። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም